ስለ አእምሮ ጤንነቴ ከተጨነቅኩ ምን ማድረግ አለብኝ? ስለ አእምሯዊ ጤንነትዎ የሚጨነቁ ከሆነ፣ የመጀመሪያው እርምጃ እውቅና መስጠት ነው። አንዳንድ ጊዜ ደህና አለመሆን ችግር የለውም። አንድ ነገር ትክክል እንዳልሆነ መገንዘቡ የጥንካሬ እንጂ የድክመት ምልክት አይደለም። እርስዎ ብቻዎን መጋፈጥ የለብዎትም። እንደ የቤተሰብ አባል፣ ጓደኛ ፓስተር ወይም አማካሪ ካለ ከምታምኑት ሰው ጋር ተነጋገሩ። የሚሰማዎትን ማካፈል እፎይታን ያመጣልና ለመርዳት በሩን ይከፍታል። አንዳንዴ መስማት ብቻ ትልቅ ለውጥ ያመጣል። ሐቀኛ ንግግሮች ወደ ፈውስ ያመራሉ። ለእረፍት፣ ለጸሎት እና ሰላምን ለሚያደርጉ ነገሮች ጊዜ ስጥ። ሁሉንም ነገር ከውስጥ ታሽጎ ከማቆየት ይቆጠቡ። ሰውነትዎን መንከባከብ ጥሩ መብላት፣ መተኛትና መንቀሳቀስ እንዲሁም አእምሮውን ሊደግፍ ይችላል። በየቀኑ ትናንሽ እርምጃዎች ወደ ትልቅ ለውጦች ሊመሩ ይችላሉ። ነገሮች እየከበዱ ከሄዱ እንደ ዶክተር ወይም ቴራፒስት የባለሙያ እርዳታ ይጠይቁ። ድጋፍ ለመጠየቅ ምንም የሚያሳፍር ነገር የለም። እግዚአብሔር እንደ ነፍስህ ሁሉ ስለ አእምሮህ ያስባል። በሸለቆው ሁሉ፣ በውስጥ ያሉትም ቢሆን አብሮህ ይሄዳል።